ሰላም ደናችሁ ውድ የዩቱብ ቤተሰቦች፣ ዛሬ ደግሞ የምናየው ስለ ሃላ ላይቭ አፕ ነው። ሀላ ላይቭ ከዚህ በፊት ሰምታችሁ ይሆናል። ብዙዎች እየሰሩ ነው ኢትዮጵያኖች። እኛም ደግሞ እሱን አፕሊኬሽን ከፈለገ መጀመሪያ ወደ ፍላስቶር ሄደን አፕሊኬሽኑን አወርጣለን። አፕሊኬሽኑ ማውረድ ከፈለጋችሁ ፍላስቶር ገፍተን ሃላ ላይቭ አፕ ብለን ሰርች እናደርጋለን። ሃላ እሺ እኔ ከዚህ በፊት ስለተጠቀምኩ ከታች በ አምጥቶልኛል እሱ ነክቼ ገው በታች በኩል ያለው እሱ ነው። እሱ ነክቼ ኢንስታል አደርጋለሁ ማለት ነው እናንተ ኢንስታል ማድረግ ትችላለች። እ ከዚህ በፊት ኢንስታል ስላደረግኩ ነገር ኦፕን ነው የሚለው ስለዚህ ነክቼ ገባለሁ። ኦፕን የሚለው ነክቼ ውስጥ ገባለሁ። ትንሽ ካስጠበቅም በኋላ በራሱ ይከፍታል። እሺ ትከፈት። እንደዚህ ነው የሚከፈተው። ያው እንደምታዩ እንደ ፖፖ አይደለም፣ ከታች ሶስት ምልክት ብቻ ነው። ብዙ ኢትዮጵያውያን እንደምታዩት በጣም ብዙ ኢትዮጵያውያን እየሰሩ ያሉ ነው። እንደዚህ ከታች ያሉትን ሶስቱ ነገሮች በኋላ በደንብ አሳያቸው። አሁን ደግሞ ከቀኝ በኩል ያለችው ሚ የምትለዋን ነክተን ወደ ፎሮፋይላችን እንገባለን። ፕሮፋይላችን ይህን ይመስላል። እየሰራ ነው። ሁለት ሺህ ምናምን ፎንት አለኝ። በጣም ብዙ ስራ ስላለ እየሰራሁበት ነው። ብዙ እንዴት እንዳገኘው ምናምን አሳያችኋለሁ። እንዴት ያው እንዳገኘሁት ማወቅ ፈልጋችሁ ታክስ የምትላለች እሷ ንግታችሁ ወደ ውስጥ ትገባላችሁ። ታክሱ የምትለው ንግታችሁ ስትገቡ ብዙ ዝርዝር አለ። ብዙ የምትሰሩት ሙሉ አሰራሩ እዚ ውስጥ ነው ያለው። እነዚህ ወደ ላይ ስክሮል ማድረጋቸው ነገሮች ሁሉም እንትን የምታደርጉ የምትሰሩ ስራዎች እነትሉ ስራዎች ናቸው ነው። ለምሳሌ አሁን አንድ ሰዓት ከተቀመጣችሁ ሁለት ሁለት ሰዓት ከተቀመጣችሁ አራሽ ራሽ ከዛ ደግሞ እንትን ያዘ ስትቀመጡ፣ መቶ ሀያ መቶ ስማና ደቂ ስትቀመጡ እስከ ስድስት ሺህ ታገኛለችው ማለት ነው። እንደዚህ እንደዚህ ያደጋቸው መስራት ትችላላችሁ ማለት ነው። አሰራሩን ከፈለጋችሁ ኮሜንት ረስ ያቁም በደንብ ሌላ ቪዲዮ ሰራለሁ። ከዛ ደግሞ ውጭ ስንወጣ ዋና የስራ ቁልፍ ደግሞ ኤጀንት ነው። ኤጀንት የምትል ጽፋለች ከታች በኩል ያለችው እሷ ነቅታችሁ ትገባላችሁ። እኔ ኦልሬዲ ኤጀንት ስለ ሆንኩ ከነካር መስራት የምትፈልጉ አይዲዬን አሞልታችሁ መስራት ትችላላችሁ ማለት ነው። እሺ፣ ኤጀንት የምትለውን ነክተህ እንገባለን። ትንሽ ካስጠብቅም በኋላ ው ከታች ላይ ያለው አይዲ የምትለው ጽሑፍ ነክታችሁ መማር ትችላላችሁ እናንተ ጆይን ኤጀንሲ የሚል ጽሁፍ እና ኤጀንሲ የሚል ጽሁፍ አለ። ነገር አንዱ ብቻ ስለሆነ ኤጀንት ስለሆንኩ ነው። ጆይን ኤጀንሲ የምትለው ነግታችሁ ከታችን በአስቀምጣው 1345534 ቁጥር ትሞላላችሁ። ከዛ በኋላ ወደ ስራ ቅደም በነገርካቸው መሰረት ከታች ያለው ከሶስቱ መሰረት ነው። አንደኛው የሚፕሮፋይላችሁ የምታዩት ነው። ከግራ በኩል ያለው ደግሞ እናንተ ፋርት መግባት ስፈልጉ በሱ ነው የምትከፍቱት። ዋናው ስራ ማውጫ ደግሞ እሱ ነው ማለት ነው። ሌላ ደግሞ እናንተ ማረፍትም ለምሳሌ ከነዚህ ውስጥ አንድ በአንድ እናያቸው። ለምሳሌ የሚያሰጅ የምትለ ኮኔክሽን የሚያስቸግር ነው። ሜሴጅ የምገለግለው ለምሳሌ ከድርጅቱ ለእናንተ ሜሴጅ ሊመጣ ይችላል። ከኤጀንታችሁ ጋር ማውራት ይችላል። አሁን ደግሞ ከግራ በኩል ያለችዋን ሆስት የምትሏ ነግተን ምን ምን እንዳለ እዛ ውስጥ እናያለን። ሆስት ማለት እናንተ ላይ የምትገቡት ነው። ከላይ በኩል ደግሞ ማይክ ምልክት ደግሞ ያለችዋ እናንተ ላይ የምትገቡት መንገድ እናንተን እያሳየች ናት ማለት ነው። እሷን ነክታችሁ ላይ ትገባላችሁ። በላይ ስለለ ፋርቲ ትገባላችሁ። ፋርቲ የገባችሁ በኋላ አይደንተች ይመስላል። ባች በኋላ እንደዚህ ነው የሚያሳየው። አንደኛ ላይ ያለው ነክታችሁ በራሳችን ፎቶ ታስገባላችሁ። በቃ እየሰራችሁ ቁጥራ ጀምሯል ማለት ነው። በቃ እንደዚህ ያደጋችሁ ትሰራላችሁ ማለት ነው። ሳውንዳችሁን ኦን አድርጋችሁ ነው የምትቀመጠው። ኦን ሆኖ ኦፍ ሆኖ ለነ ማረጋግጠው ከተካል ከላ ለፎቶ ነው ከታችሁ በኩል ትሩን ኦፍ ብላል። በቃ አሁን ከነካው ይዘጋል። አሁን ኦፍ ሆኖ ነው ያለው ማለት ነው። በቃ ከዛ ወጣችሁ ደግሞ ምን ያህል እንደ ተቀመጠ እንዴት ነው የምናየው ካላችሁ፣ ከጎን ሶስት ምልክቶች ምልከቶች አሉ ከነዛ ተክስ ትነካላችሁ እሷን። ከነካችሁት በኋላ እንደምታዩት ብዙ ቀን ጥቅም መጫወት ነው። እኔ አሁን 16 ቀን ምናምን ተቀምጫለው ያሳየኛ ነው። ስልሳ ስሞላ ሁለት ሺ ያገኛለሁ ማለት ነው። መቶ ሀያ ስሞላ ደግሞ አራት ሺ ቦንስ አንድ ሺ ዘጠኛ ሁለት ሺ ያገኛለሁ ማለት ነው። እንደዚህ ያደርጋችሁ መስራት ትችላላችሁ። በቃ ስራው እንደምታዩት ምንም ቀላል አይደለም። ስልካችሁን አስቀምጣችሁ ሌላ ቦታ ብትመራ መሄድ እራሱ ትችላ ቻርጅ አድርጋችሁ ማለት ነው እንደ ፖፖ ላይ የተቀመጣችሁ ወደ ጎን ወደን ሳታዩ ምናምን ያለ ያስቸግራል። ሌላ ደግሞ ገም ደን ምን ጨተው ካላችሁ ከታች ያለችው አለ ገም መልክታ እሷ ነክታችሁ ይመጣላቸዋል። ለገም ከፈለጋችሁ ኮሜንት ላሳውቁን። ሌላ ቪዲዮ ሰራላችሁ ምርጥ ያርኬ። እንደምታየው ብዙ ከተቀመጥኩ በኋላ መቶ ሰማኒያ ሰባ ምናምን ደጋ ተቀምጫለሁ። ያለው ከሞላ በኋላ ሌላ አገኛለሁ አሁን